አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው ኦፍኮርስ እየተፈጸመ ነው ነው ማህተሙ ምን እንደሚሰራ አላውቅም ሌጂትሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለይ መልኩ ብትፈታው ችግር የለም መሬት የማደል አባዜ ያለ ሊደርሽፑ መሬት በመሸንሸን ላይ አባዜ ያለው ነው ኦሮሚያን ብትመድበው አማራን ብትመድበው አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል አለሁ የሚለውም ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል። ያለ ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ ስተቀር እንዳልኩት ፌዴራል መንግስቱ በአመት የሚመደበው ፌደራል ብሎክ ግራንት እኔ የማዘው። ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው? ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል። ይህ ነውርም ስለሆነ ብዙ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋዋ መውደቅ የለበትም። ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው የተደረገ ያለው። ከተሞችን ተቆጣጥሬ ያለው የሚለው ኃይል ደጋገምኩት መሰለኝ ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጠርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ተሰባስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌዴራል ማቋረጥ አይጠበቅበትም። እንዳይንቀሳቀስ ማድረግ ነው። ከዚያ በኋላ ሽፍቶች ናቸው ከዘራፊዎች ናቸው ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደዳለን? ፌደራል መንግስት መውሰድ ያለበትን ራሱን የሚወስድ ነው። ፌደራል መንግስቱ መውሰድ ያለበት ምላቸው ሃ ለሃብዬን ማስቀምጣቸው ነገሮች ማቅረቢያ አይቀርም። ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይህን ይህን ብሰራ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንጻር እንደተባለው ነው እኛንን ልጅትሜት ፌደራል መንግስቱ የሚያቆኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። ሰው የሆነ ሰዎች ጉባኤ ያድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ? ነው ፍላጎቱ አለ። ሀሳቡ ምንድነው? ይህን ካረግን በቃ መሬት ረመጥ ካረግናት ተመልሰን መጥተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጭ ምንም አማራጭ ላቸው ይሰራሉ ወይ? እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበረ እኛም መሀል ሀገር ደርሰን በነበረበት ሰዓት አሁን አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት ሁለት ዓመታት ሊሰማቸው ከቻሉ ሰማለው። መንግስትነት ማህተም በመንጠቅ አይመጣም የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው አገልግሎት ነው የሚፈልገው አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ ዘጠና ፐርሰንቱ ህዝብ ጌታቸውን አይደለም፣ ሰላምን፣ ልማትን፣ መረጋጋትን የተፈናቃይ መመለስን ስለሚደግፍ የዘጠና ምናምን ፐርሰንት ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቨሪዌር ያለው እውነት ስለሆነ ሰባ ምናምን ፐርሰንት ወጣት ነው ስል ሽማግሌ ይቃውመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በምንድን ነው በለጋነቱ፣ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም ን ይኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል፣ የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውና ውሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈሬ ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለእኔ የሚገባው ብሎ ለመሟገት ሲቅርና ያለችውን አጋጣሚ እንኳ ቶሎ የሚጨረሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለበት። ግን ስልጣንና ስልጣን ነው እስከመጨረሻው መቋደሻ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጅትሜሲ ሊያገኝ አይችልም። በዚህ ነው እንደተባለው ተሳክቶለት ተደራድሮ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚማማ ሰው ለ የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን ፌደራል መንግስቱ በዚህ ደረጃ ላይ ይገባል። ምን ነው ህወሓትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ምክንያቱም የህወሓት ጉባኤ አረግኩ የሚለው ወገን ሲምፕል ጥያቄ ነው የጠይቀው። ፕሬዚደንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አሏቸው ፕሬዚደንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕላዘ እገሌን ሻርግልን አይመለከታችሁም። ሰው አይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ያከብሯቸዋል። አይህን ካሏቸው በኋላ ግን ነው እኛ አንቀበልም፣ ስለዚህ ከንቲባ እኛን የምንሾመው ፕሬዚደንትንም አንቀበልም። እንደዚህ አይነት ለያዥ ለገራዥ ያስቸገረ ሲቹኤሽን ነው ገጥሞን ያለው ሰው የጥቅም ግጭት የሚባለው ይህ ኃይል በጀት የመንግስትን ይጠቀማል ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅመው ነው የሚንቀሳቀሱት። ከዚህ አንጻር ይሄንን ከማስቆም አንጻር መስራት የሚገባ እና አልሰራንም። ይሄ ብዙ እኔ የምወቀስበት ነው እንደ አንድ ትልቅ የስራ ኃላፊ። ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ። የፌዴራል መንግስትም ወቅሰኛል ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው። አሁን የጠቅም ግጭት እንደሆነ እኔ የውጭ ሰዎችንም ሰማ። የፌዴራል መንግስቱ ለምንድን ነው ዝም ያለው? አላቅም። ይዋጣላቸው ብሎ ሊሆን ይችላል ነው ማለት። የፌዴራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዚያ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ሆን ይችላል እላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የስራ ኃላፊዎችም ጋር ስንነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላቸው ሰዎች ናቸው። ተመልሶ ወደ ጦርነት ገባላቸው የሚል ነገር የለንም። ስለዚህ በውስጣችሁ ትፈቱ፣ ትግራይ ላይ አነሰሰሪ የጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። እሱንም እቀበላለሁ። ግን ዝም ማለት የለበትም፣ የፌዴራል መንግስት እኔ ስድስት ያዝመት ምናምን ያልኩ አይደለም ቀ ያስፈልገውም ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌዴራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ፣ ምንድን ነው የሚባለው አውት ሶርስ ሲደረግ ከተባለ ቁርጣችን አውቀን እናደርገው። እንደዚህ አይነት ነገሮች መሰለኝ አሁን በተፈጠሩ ክራይሲስ። ግን ዝም ማለት ትክክል ነው የሚል እምነት አለኝ። ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው። እርግጠኛ ነው፣ ብዙ ነው እንደዛ እና እንደዚህ አይነቱን ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌዴራል መንግስቱ የሚል እምነት አለኝ።